ሰላም ሰላም እንዴት ወይ ተከታታዮች? እኔ ደህና ነኝ። እግዚአብሔር ሰላም ተስፋ ውድ ተከታታዮች ማለት ነው። እንግዲህ አዲስ ከሆናችሁ ወደ ቪዲዮ በፊት በመጫን ሁለቴ እንዲሁም ላይ አስተያየት አይ እኮ ዘረጤ ትገርም ልጅ ነች። አረ ልብሶ ልቀይር ግን ደግሞ ስትነቃ

እና ሌሌ ተጠደነው የምትሸፍንኝ? አዎ። ኮዛራቴ አርቄ ያስባለሁ። ያስቱ ማስታወሻ የቀረ ብቸኛ ልጄ ክሩ ብቻ ነው። የልጄን አደራ ክሩ ክብሩ ለአንተ ሰጥቻለሁ። አባዬ እንዳስጨነቁ ታቃቃለሁ። ማን አልገኝ አባህ ምን ነው? አባ ብለህ ሁለተኛ ተጠረኛ ብዬ አስቤ አላውቅም ነበር። እንደ እሷ ትበል አባ እንዳስከፋው አውቃለሁ። አንተ ምንም አላጠፋህም፣ አንተ ምንም አላጠፋህም። የኔ ልጅ ብሎ እቅፍ ያደርገውን ማለት ነው። ይገር አባት እንግዲህ አባ እንደ እሷ ትበል። ሁላችንም አጥፍተናል። እማያ እማያ እኔ እንደማረጋጋ ስላወቀች ነበር የደበቀች ልጄ በጣም ነው ሞደህ። እሺ፣ እኔም በጣም ነው ሞደህ አባዬ። እኛን ረሳችሁን እኮ። አቤት ሊጀንስ አገኘው። እናንተ ረሳችኋል። እንደዚሁ እንደዚህ ሆነኝ። ስላየዋቸው በጣም ደስ ብሎኛል። አዎ፣ ቤተሰብ እኮ ቤተሰብ ነው። ቤተሰብ የኛ መሰበር የቤተሰብ ብቻ ነው ብሎ ጠጣትና ብቸኝነትና ጊዜያዊ እህትን እናቀባለሁ። አዎ፣ ኪራዬ ሁላችንም አጥፍተናል፣ ስለዚህ ይቅር በለን። በፍጹም ከእናንተ ምንም ጥፋት የለም። እግዚአብሔር የፈቀደው ሆነ። እናቴን እያሰብኩ ህይወት ይወት ይቀጥላል። አልዋሽም፣ የልጅን የህይወትን አበላሸዎት ብዬ አስቤ ነበር። አባዬን እንደዚህ ስላስጨነቁ በጣም ይቅርታ። አይገባም ግን ግን እባክን የህይወትን አጋር ምስትህን እንዳታዋት የክፉ ጊዜ ስንቅ የወንዝ መሻገሪያ አይደለኝ የበር መክፈቻ ቁልፍ ጥናቴን አንድም ቀን እንዳትወቅሳት። የእኛ ፍቃድ ለመሙላት ስትል ነው እንደዛ ያልሆነችው። እኔ እኮ ካለሷ ብድሆነ ባዶ ነኝ። ለምን ተዋታለሁ? ንስቲ ንስቲ ተያያዙ ንንች ብሎ ያይዛቸው። ባዘንም በደስታም በምንም ጊዜ እንዳትለይ አደራ ብሎ ቃል ያስገባቸዋል። እንግዲህ ባዘን ተውጧል ማለት ነው ቤተሰቡ። ረ ተመስገን ነው። ኪራ እንደዚህ ሆኑ ማየቱ እራሱ ለእኔ ትልቅ ተስፋ ነው። በጣም እንጂ ለጋሼ ደውዬለት ነበረ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ገሼ ስምምነት መፍጠራቸው ነው። በጣም አንቺም ከዚህ በኋላ ደስተኛ አድርጌ፣ ከዚህ በኋላማ እኔ የምኖረው ለሱ ነው። ህይወት ለሰው ስትኖር ጣፋጭ ናት። ግን ግን በሰርግሽ ግን እንደዚህ መሆኑ አልቀናሽማ። ከሞት የሚያመልጥ የለም፣ ያው ፈጣሪ ይሁን ያለው ነገር ነው የሆነው ብላ ትላለች። እሱማ ልክ ነሽ በቃ እሱን ታየው ይህን እርሰው እሽ ተኩት እና ሰኒ ብቻዋን ሳሉናት፣ እኔ ተናዳብናለች። በቃ ኔ ልሄድላት ብላ ትሄድና፣ እሷ ደሞ ጉድ ጉድ ትላለች፣ ትስቃለች፣ ዝም ብላ በሳቅ ፍርስ ትላለች። አቤት ጉድ እንዴ የብቻ መሳቅ በህግ የተከለከለ ነው? እና ላልቀስ፣ እንደዛ ላልወጣኝም። ሰኔ ነው ስምሽ? አዎ። ምን ነው? አይ ምን ፊልም ሆነሽ ነው? ምን ሆንኩ? ምንም በቃ ታይቶ። እሺ እሺ፣ ተውኩት። በሳቅ ፍረስ ይለን ማለት ነው።

እንደውም እመጣለሁ ብላችሁ እስካሁን ነው የቆያችሁ። ይቀርታ ቀርጠል ምን አለ ተሎ ማትና ተሎ ማኑ ለማና ተሎ ለመትና ደጅ አታስመስይ ተሎ አትናደጅ። ሰውዬው እኮ ባሰውዬው እኮ ልጅ ነው የተመረቀው። ድሮም የተማረ ሰው ጤነኛ አይደለም። እናንተ ሳይቋረ ምን አለባችሁ? ቆይ ምን ሆነች ነው? ሰኞ እኔው እራሴ እሄዳለሁ። በቃ ተዎት፣ በለ ትሄዳለች፣ በለ ትሄዳለች። ቆይ ምን ብሏት ሆኖ ልጅቷን ደስ ይታናቸው? እኔ ምን አውቃለሁ። እንግዲህ እንደለመደችው እልህ ልትጋባለች ነው በቃ። ቶሎ ነው የምትስበሳጨው። እኔ እንግዲህ ቶሎ ቶሎ ስለማላቀርብላችሁ ቶሎ ቶሎ ተኩ ተኩ ብዬሽ ስለማላወራ በጣም ይቅርታ አድርጎልኝ። ለምን በቃ ተፈጥሮ ይጠይቃን፣ በነገር የለ ማለት ነው። የሁሉም ሰው ተፈጥሮ ል የተለያየ ነው። ስለዚህ አትዋሸሽብኝ። ቶሎ ቶሎ አቅርብ የምትሉ ይቀርታል አላለሁ እኔም አቀርበው። እንደዚህ ነው እንግዲህ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንዳረሱ ወዳቸዋለሁ አቅርባቸዋለሁ እንቀጥላለን። ምን አለበት እሷ የምትበለውን ቀንሶ ትንሽ እየአብታየት ለአንቺ ቢሰጥላይ? አንቺ እኮ ከአራስልሽ እኩል ነሽ። ጀመረ ደግሞ ዛሬ ያነከስኩ ማደል ናፍ አሁንማ እንደ ቡና ሦስት እየጠበቀ ሰዓቱን ሦስት ይዟል። አሁን ሰዓቱ ደርሶብሽ አይመስልሽም? ጉድ እኮ ነው፣ ጉድ እኮ ነው። ሰው መነከስ እንዴት ያምረዋል። አሁን እንተኛ፣ በጣም ደክሞኛል። እሺ፣ እሺ፣ እግርሽን ልጠብልሽ። መጀመሪያ ግን ራሴ ነው የምጣጣ። እንደዛ እንደዛማ ሆነሽ ማጠብ አለብኝ። እንደዛ የሚያመር ክሮችንማ ማጠብ አለብኝ ብለው እንግዲህ ያው ለከፋ መስሏት የሆነ ነው። ቆይ ምንድነው? ቢለክፋትስ ምን ያሰኝ? ሰኒን ቀስ እያለ ታውቃታለህ። አይዞህ ነገ እጠራታለሁ፣ በዛውም ይቅርታ ትጠይቃታለህ። እንደሱ ይሻላል አለ አለ ዘብል እዛ የፋይቲንግ ትኬት ቆርጣ ነው መጥለከልክ

የነዚህ ድራማ ደስ ካላችሁ ይህ ድራማ ብላችሁ ሰርች አድርጋችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። እሺ ከቀንስ እኔ ለምን እንደሆነ አላውቅም እዚህ ውስጥ ስገባ በጣም ነው የሚያስጠላኝ። እሺ በቃ የገስቼ ልምጣ የሰራሁትን ከመሾ የጎደለው ካልጨመረበት እሺ፣ በይ እሺ፣ ጥሩ ነይ ትላለች። ትናንትና እንግዲህ ጥናት ለመግዛት የባለች እንግዲህ

የብዙ ማያ ባለቤት ነው ቤት ነኝ። እሺ፣ ይሄን ወጥ ለመስራት ምን ምን ተጠቀምሽ? ለምሳሌ ለምሳሌ ኮሰረት ኮሰረት በሰቅ ማስቀ አይ፣ ምን እዚው የወጡ ባለቤት ነው እንጂ ፍሉስ ነው ብሎ ስቆባት ሄደ። እህ እህ ግልፍጥ ብርቁ ነው እንደ መሰሳት አንቺ፣ ከሰረት ምንድን ነው? አዎ ምን ሆነሽ ነው? አንቺ ምን ሆነሽ ነው? እራስሽን ወይ ሽ ቀማሽ? ቆንጆ ነው ከረበ እንግዲህ ስላናደዳት በጣም በጣም በጣም ስለተና አደደች። በቃ እዚህ ጋር እንግዲህ መውደቁ ነው። እንግዲህ ደረጃ ላይ ስትወጣ ደግሞ ሰኔ ወደቀች፣ ና በጣም ጮኸች ማለት ነው። ሰኔ አረ ሰኔ ንቂ፣ በእግዚአብሔር። እንግዲህ ሰኔ ፌንት ነቅላ ነው ማለት ነው። ስንች አድርግላት ይላታል። አረ እየቃቸች ነው። አረ ወይኔ ኩዴ ብላ ኋ አደረግባታለች ማለት ነው። ወይኔ እጄ እግሬ እግሬ ደህና ነው። እጄ ደህና ናት፣ ተመስገን። እንዴ እንዴ! ምንድን ነው የሚያሰቃችሁ? ሰኒ ምን ሆናች? ነው ይህ ቤሎች ጠልፎኝ ነዋ። ቤሎ ነው እንዴ? ሽትዩ ነዋ። እኔን እኮ ለካስ ሰኒ እሷ እንትኑ ሲረዝማት እሷ ጥራ መስሎኛ ነው ለካስ ሽትዩ ረጅም ነው። እና ሁለተኛ ፎቅ ላይ የሆንልክ ሰኔ ደህና ነሽ? ወይኔ እግሬ ተሰብሮን። ወይኔ እግሬ በላ ትላለች ማለት ነው። እኔ እኮ ደሪ አልፈለኩሽም፣ ግን እኮ ግርሽ ሳያርፍ እና አትሄጂም። በቃ እንግዲህ ወደ ቤት የሌን ነው ሄጃለሽ። እኮ ቢያንስ ረፍት አድርጊ ዛሬ። እንደፈንጠ እየዘልድኩም ቢሆን እሄዳለሁ። ተቀለሻ እኔ ልሻሽ አልችልም። ቢያስተን ድረስ ጠብቂ። እሺ እሺ። እንዴት ነው ነገ ስራ መሄደው? እሺ ግቢና ረፍታርጊ ብላ ታነክሳለች ማለት ነው። እንዴ ወለምታ እንደዚህ ቀልድ ነው እንዴ? እግር ስብራት እኔ ቃ መሳት ነው። ኔቃ ሚያቃት እንደ ቀልድ ይወራ። እግር ስብራት እኔ አምስት ወር ሙሉ እንዴት እንዳደረገ ኔ ነው ማቀው። እስቲ አሁን እንኳን ስሜቱ አለ ማለት ነው። በብቻ እግዚአብሔር ይመስገን አልፏል፣ ሁሉም ነገር ማለት ነው። እንግዲህ ኪራ እዚህ ጋር ተክዟን ማለት ነው፣ ተክዞ እያሰበ ነው። ተኛች አልተኛም ብላ በጣም አስቸጋሪ የነበርበት ለነገር፣ ትንሽ ሳትጎዳት ቀረም፣ እንደ ድንጋጤ ሆነ፣ አላስታወሰችው እንጂ ሌላ ቦታም ሳት ሳት ጎዳ አትቀርም። አንተ እኔ የገረመ ጨዋታ ነው። አንተ ደግሞ ሰው እንደዛ እንዳትላት። እኔ እንጃ ካርድ ልብዛ ምናምን ብሎ ነው የሄደው። ምሩ እኮ እመጣለሁ ብለኛለች። እና ራታም በላም ወይኔ፣ ሰኔ ዛላ በላት ነው ያስተኛዋት። አይ አይሆናት ቅስቅሻት፣ ስተኛ ትቀስቅሻት። እሺ በቃ እኛ ንብላ እሺ ብሉ እንግዲህ፣ ፅናት ምግብ ልታቀርበ እየሄደች ነው። ግዳ ደግሞ እንግዲህ ሶፎ ላይ ቁጭ ብሎ እየተከዘ ነው ማለት ነው። እንግዲህ አብረ ምና የሆነ አብራችሁን ቆዩ እሺ። ከዛስ ለማንኛውም ኮሰረቴ ምትገርም ልጅ ነች። አረ ልብስ ልቀይር ግን ደግሞ ስትነቃ እንዳደነግጥ ቆፊቶ ልሸፍናት ብሎ ሲሸፍናት፣ አንተ ምን እያደረግህ ነው? ምንም ምንም እያለ በአጥባጡ ነያል ማለት ነው። ደረጃው አልሳካ ሲልህ አፍን ልትገሌ ነው አደል? ምን ማለት ነው የምሻን? እንዴ እና ምን ልታደርግ ነበር? እስቲ መጀመሪያ ተረጋጊ። ሴት ልጅ ረጋ ስትል ነው የሚያምርባት። ልብሴን ልቀይር ነበር። አጋጣሚ ከተነሳሽ ደግሞ ፊትሽን ልሸፍንሽ ነበር እንዳነግጭ በጣም አርቆ አሳቢ ነው እና ከላይ ላይ የተጸዳ ነው። እንደ ምታመሸብነ አዎ አርቅ አስባለሁ። አዎ ኮሰረቲ አርቆ አሳቢ ነ ኮሰበሬቴም ለሆን በሰው ቢላም ለሆን አይመለከትህም ብላ እየተሸናክር ስ ሄደች። እሽ ልቀቀኝ፣ አትንቀኝ ብላ ታመናጭቀዋለች ማለት ነው። በጣም እያመናጨቀችው ነው፣ ለመውጣት እየሞከረች ነው። ወይ ጉድ ወይ እኮ ሰረቴ፣ ምን አይነት ቀልቃላ ልጅ ናት? ወይ ጉድ ብሎ ይስቅባታል! ሰው እንዴት ደረጃ ይስታል? አንቺ ቀልደሽ ሙተሻል። ሲጀመር እኮ ፅናት ሲጉድ የሰራች እዚህ ኪችን ካልገባሽ ብላ ቀሚሷን የክችን ቀሚሷን ሰተኝ ነው ከምል፣ እንዴት ነህ እንዴት ናቸው ብሎ እኔ ምልሽ ነው አሁን አይመጣም እንዴ? እንዲሸኝ ወደ ቤት እናቱ ጋር ሄዷ። አይመጣም እንግዲህ እንዳያችሁ ነው። ቪዲዮ ማለት ነው በጣም ደስ የሚል እና ቆንጆ ቪዲዮ ነበረ። በጣም እንደወደዳችሁ ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ የምንላችሁ፣ ወዳችኋለሁ፣ ክብራችኋለሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሰፖርት እያደረጋችሁ መልካም ጊዜ የምንላችሁ፣ በደቀሚ በቀጣይ ቪዲዮ ውስጥ የምንገናኝ፣ ወዳችኋለሁ፣ ክብራችኋለሁ።